አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ እና የተከበሯችሁ ተመልካቾች፣ እንዴት ናችሁ? ሰላም ናችሁ? ከነግ አልሐምዱ ላ ለቻናላይ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ። ዛሬ እንግዲህ ከመዳም ኩሽና ፓስታ እስፓጌቲ ስራ ነው። ኑ አብረን እንስራዋ። የተለያዩ የፓስታ አሰራር አሉ። ዛሬ እንግዲህ አንደኛውን የፓስታ አሰራር ነው የማሳያችሁ። ተወዱታላችሁ እያስባለሁኝ እና እንግዲህ ወደ አሰራሩ ስንሄድ እንዲሁም የሚያስፈልጉን ግብዓቶች፣ የተፈጨ ለሃም፣ መፍሮም የተፈጨ ስጋ ማለት ነው። ከዛ ፈልፈላስ፣ ጫው፣ ባህራት ኢታሊ፣ ወረጋኖ፣ የተፈጨ የደቡብ ኬት፣ በክሰማትና ጅብነ በርሚዛን፣ እንዲሁም ደቆ፣ የተፈጨ የተከተፈ ብክዶንስ፣ ነጭ ሽንኩርትና ቀይ ሽንኩርት እነዚህ ናቸው የሚያስፈልጉን ግብዓቶች እንዲሁም እንቁላል እንቁላሉና እና የሚያስፈልገው ያው ስጋው ፍርፍር እንደዴ ይረዳናል። ስለዚህ እንዳያችሁት እንግዲህ ከስጋው ላይ ያሳየኋችሁን ባህራቶች፣ ቅመማ ቅመሞች እንቁላሉን አድርገን ነጭ ሽንኩርት የተወሰነ አድርገን አንድ ላይ እናዋህደዋለን ማለት ነው። ዋንስ ጓንት ያው መልበስ ማለ መብታችሁ ነው፣ ግን ያለ ጓንት መስራት ደስ አይለኝም። ጓንተ ስትለብሱ በነገራችን ላይ እጃችሁ ራሱ በጣም ኩሽና ቀማጠብ የምትዘወትሩ ከሆነ እጃችሁ ራሱ ለስለስ ነው የሚልላችሁ፣ ማለት ነው። እንግዲህ እንደዚህ ስጋውን ከለበለብኩት በኋላ ሰፋ ያለ መጥበሻ ያስፈልገኛል። ስጋውን የምሰራበት ምን አደረግኩ እዚህ ጋር ዝብደና ዘይ ዘይቱን አደረግኩኝ ከጋለ በኋላ ስጋውን አምጥቼ የደረደራችኋለሁ ማለት ነው። እሳቱን በደንብ ሞቅ ማለት አለበት። ለምን እሳቱ ከተቀነሰ ስጋው ውሃ የማውጣት ባህሪ ስላለው በጣም ነው የሚረጫጨው። በነገራችን ላይ እንግዲህ የውጣ ሽትሽት ብሎ አለቡት ተገሱ ምናምን ማለት ነው። እንደምታዩት ውሃውና ዘይት ያውታቃላቸው አይስማማ እና ስጋው ውሃ ስለሚያወጣ በጣም እየተረጫጨቢ ነው ማለት ነው። ከዛ እንደሚታዩት ቡኒ ከለር እስከሚሆን ድረስ በዚህ መልኩ ስጋውን ተጠንቀቃችሁ ፍርፍር እንዳይልባችሁ ለእሳት እስከሚገባው ድረስ የመፍርፍር ባህሪ ያለው ማለት ነው። ከዛ ስጋውን ወደ ጎን አድርጌ እዚሁ መጥበሻ ላይ ምክንያቱም ጣሙ የስጋውም የሁሉም ጣም እዚህ ተስላለ የአንድ ቀይ ሽንኩርት ደቆ የተከተፈ ቀይ ሽንኩርት አደረግኩኝና ቡኒ ከለር እስከሚይዝ ይህንንም ቁላላ አለሁኝ ማለት ነው። ከዛ በመቀጠል ነጭ ሽንኩርት ያው ፓስታ የሚያጣፈጠው በነገራችን ላይ ቅመማ ቅመሞች እና ነጭ ሽንኩርት ነው። በዛ አደረጋችሁ። ፍሬሽ የሆነ ቃዘጅ ማለት ነው አዲስ ትኩስ የሆነ ነጭ ሽንኩርት ታደርጋላችሁ። እሱንም ከሽንኩርታችሁ ጋራ ትንሽ ደቂቃ ጠበስ ጠበስ ካደረጋችሁ በኋላ ቲማቲም በነገራችን ላይ ቲማቲም ወይ ቀቅላችሁ ቆዳውን ላጥ ማድረግ አለባችሁ፣ ወይ ደግሞ በቢላ ቆዳውን መላጥ አለባችሁ። ማንኛውንም ምግብ ስትሰሩ እንዴት ደስ እንደሚል ከረሩ ቲማቲሙ ዝም ብላችሁ የምታደርጉ ከሆነ ቆዳው ብዙም ስለማይልም ፈጠጥ ያለባችኋል። ስለዚህ የተፈጨ ቲማቲም አደረግኩኝና ለሰላሳ ደቂቃ ወይም የዛን ያህል ከርነዋለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት የበቆሎና የዶሮ ሾርባ በጣም ለዚህ የሆነ እንዲሁም ቀለል ያለ ሾርባ በጎን እየሰራሁኝ ነው ማለት ነው። እና አሁን እንግዲህ የምንሄደው ው ስጓችን እስከሚበስል ድረስ ምን እናደርጋለን? መኮረኒያችንን እንቀቅላለን ማለት ነው። ፓስታችንን እዚህ እንደሚጠሩት እየየትን ተከተከ ነው። ከስጎው ጋር የጨመርኳቸው ቅመሞች ነፍሰሸይ ከስጋው ጋር የጨመርኳቸው ቅመሞች ናቸው፣ ጨው፣ ፍልፍል አስወድ፣ ኩንዶ በርበሬ እና ባህራት የታሊ፣ እንዲሁም ኦረጋን። እነዚህን ቅመሞች ብቷል ፓስታ ምናምን መኮረኒ ስትሰሩ የተለያየ ቅመም እንደዚህ ከሙን፣ የክስበራ፣ የሩዝ እና የይድን ቅመማ ቅመሞችን ከምትጨምሩ ሰዎች በጣም ነው የሚያበላሸው። ቆንጆ ጣም እንዲኖረው ከፈለጋችሁ ቅመማ ቅመም የሚጨመር እና የማይጨመር ቦታ ላይ እወቁ ማለት ነው። እንግዲህ ስጎ በደንብ ከበሰለ በኋላ ያሳየኋችሁን ስጋውን፣ የተጠበሰውን ስጋ ወስጄ ጨምረዋለ ወላው ላይ ከዚ እንግዲህ ፓስታዬን ከቀቀልኩ በኋላ ፓስታውን አጠለልኩት ውሃውን ፓስታውን ስትቀቅሉ ጨው ማድረግ እንዳትረሱ የተወሰነ ጨው ማለት ነው። እና እንግዲህ ወስጄ ከስጉ ጋር ጨመርኩት። ያው መጥበሻ ዘርግ ያለ ነበር ያደረግኩት። ለምን ስጋውን ለመጥበስ እንዲመቸኝ በአንድ መጥበሻ እገላገላለሁ ብዬ ነበረ። ያው እንግዲህ ሌላ መጥበሻ ሳያስፈልገኝ ቀረም። በነገራችን ላይ መኮረን እየበሰለ ሲሄድ የመብዛት ባህሪ ያለው ታውቃላችሁ። እና እንግዲህ ትልቅ የመጥበሻ መጣሁኝና በዚህ መልኩ አዋህጀ ለአንድ አምስት ደቂቃ ያህል ሳቱ ጋር ተውኩት ማለት ነው። ክድ እናድርጌ ምክንያቱም ስቀጠለው በደንብ አልበሰለም ፓስታው ከሰው ጎጋ ትንሽ ነካ አንድ ወስደው ማለት ነው እና እንግዲህ መጨረሻው ይችን የመሰለ ችዝ ፔርሜዛን ከላዋላይነት ነስ አድርጋችሁ ደስ የምትል ፓስታ በጣም የምትጣፍጥ ፓስታ ሰራው ማለት ነው። እዚህ በመቀጠል ደግሞ የውላ ስሬ ለሰውዬ ሰውዬ የሁል ጊዜ ዳይት ነው እና እንደዚህ አይነት ምግብ ነው ሁል ጊዜ የምሰራው ላችኋለሁ በዶሮ በስጋ ባይ ባይ።